ለካ ብሩኬ ማለት ነው። የዘፈኗ ዳር ዳር ለካ የቅናት ነበረሽ ማለት ነው። ቤተሰቦቼ አያችሁ፣ ሚዜነቱን ትቶ ለካ ሀይሚ ሲጠብቅ ነበረ ማለት ነው። እና የፍቅር ነው የሌላ አይደለም። ዛሬ ደግሞ ቪዲዮቸውን እንግዲህ የመጡት ያው ብሩኬ ለምን አጎረሰሽ ለምን ደነሽ በሚል በቅናት መንፈስ ነው የመጣ ቡሩኬ። ዛሬ ደግሞ ቡሩኬ ያው የቅናት ነገር ጅምርምር አድርጎታል። ስለሚወዳት ነው፣ አይፈረድበትም። እኔ ግን በነገራችን ቤተሰቦቼ ዘፈኗ አልጠረጠርኩም ነበረ ሙዚቃውን ማለት ነው። እና ለካ ሙዚቃ ብሩኬ ከጀርባው ሌላ ነገር ነበረ። ዛሬ ሾርት ቪዲዮ የለቀቃት ሙዚቃ ማለት ነው እና ዛሬ አይሚን አጎረሰች ለምን ደነሽ አብረሽው በማለት ነበር። እስቲ ብሩኬ ማለት ነው በዚህ አጋጣሚ እስቲ ለእኛ ማሳየን፣ እንዴት ነው የደነሰችው አይሚ ከልጁ ጋር እኛ ምንፍረድ ሙዚቃውን አይተን ማለት ነው እና ለምን ደነሽ ለምንስ አጎረሰሽ በሚል ብሩኬ እንግዲህ ያው የሚዜነቱን ፕሮግራም ትቶ አይሚን ሲጠብቅ ነበረ ማለት ነው። አያችሁ ምናል እንደሚ ወዳት ምናል እንደሚያፈቅራት በዚህ አጋጣሚ ያው ቅናት ስለሚወዳት ነው። ስለሚወዳት ማንም ሰው ብሩኬ እንዲያጎርሳት አይፈልግም። ማንም ሰውም ከአይሚ ጋ እንዲጨፍር አይፈልግም። ግን ቢሆንም ያጋጥማል። አንዳንዴ ፕሮግራም ላይ ስትሆኑ እንደዚህ አይነት ነገሮች ያጋጥማሉና ብሩኬ አትጠራጠር። እርግጠኛ እኔ ፕራንክ ይሆናል፣ አይሚ ፕራንክ እያደረግካት ይሆናል እንጂ በዚህ ልንክ ከእማ ስለምትወዳት ስለምታፈቅራት ትቀናለ ብዬ አላስብም። ሲቀጥል ደግሞ ሀይሚ ከአንተ ውጭ እኮ ወደ ውጭ ነው እውነት ከአንተ ውጭ ወደ ውጭ ብላለች ቆይታለች። እና ሀይሚቸው እንደዚህ አይነት ልጅ አደለች መቶ ፐርሰንት ማለት ነው። እና ያጋጥማል በቃ ትንሽ ሰዓት የተፈጠረ ነገር ነው። አንተም ደግሞ በዚህ ንክ ቀንተ ካደለም እርግጠኛውን የምናገረው ቤተሰብ ቀንቶ አይመስለኝም። ብሩኬ ስለሚወዳ ስለሚያፈቅራት በትናንሽ ነገር ይቀናል ማለት አደለም። ቢቀናም ደግሞ የፍቅር ነው ችግር ነው። ግን ቢሆንም ፕራንክ እያረጋት ነው፣ ብሩኬ ፕራንክ እያረጋት ነው ብዬ ነው ማስበው። እንግዲህ የሙዚቃዋ ዳር ዳር እንግዲህ ቦሩኬ ቅድም አልጠረጥርም እኔ አላምንም አቴጅም ከሌላ የሚል ሙዚቃ ነበር። ለሀይሚቾ በሾርት ቪዲዮ ሙዚቃውን የጋበዛት ማለት ነው። ያው ዳርዳሯ የቀናትናት ማለት ነው እና እኔ አሁን ነው ቪዲዮውን ሳይ ቤተሰቦች የገባኝ ማለት ነው። በተረፈ ብሩኬ አታስብ፣ ሀይሚ አንተ ብቻ ና። ደግሞ ጭቅጭቃችሁ ራሱ እኮ እንዴት ደስ እንደሚል ስትጨቃጨቁም፣ እንዴት እንደሚያምርባችሁ ማለት ነው። እና ሀይሚችን በቃ ብሩኬ አታስከፋብን፣ ተው አታሳዝንብን። እንዴት እንደተከፋች ሀይሚ በነገራችን የቤተሰቦቼ ቶሎ ስትከፋ ፊቷ ላይ ነው የምታዩት። የሆነ በቃ ድብርብር ነው የሚላት ና በቃ ማረፍ አለብኝ ራሴ መተኛት አለብኝ እኔት ስናደር ታውቂያለሽ ብሎ ነው እንግዲህ ሀይሚን ጥሏት ሄደውና የዛሬው እንግዲህ ቡጥቡጥ የሀይሚና የቡሩኬ የፍቅር ነው። ደግሞ ብሩኬ ፕራንክ እያረጋት ነው እንጂ ሀይሚን በዚህ ልክ አይጠረጥራትም። ለምን ከሌላ ሰው ጋር ደነሽ፣ ለምን አጎረሰሽ በሚል ነው እንግዲህ። እኔን ብቻ አየክ እንጂ ልጁ እኮ ሁሉንም ሰው አጉርሷል፣ እኔም ብቻ ከማላ አየኸኝ እንጂ አለች ሀይሚ። ማለት ሀይሚ መልስ ታቀላችሁና እችን መልሶ አናደዋለሽ ማለት ነው። እና ቡሩኬም ያው በዚህ ልክ ሀይሚን አይጠረጥራትም ግን ያለ አደል ያው ፕራንክ እያደረጋት ነው። እስቲ በነገው ቪዲዮ ፕራንክ አድርጓታል አላደረጋትም፣ ነው የእውነት ነው የሚለውን ደግሞ ነገ ነው የምናየው ማለት ነው። ሀይሚዬ አይክፋሽ፣ ብሩኬ ፕራንክ ይሆናል የሚያረግሽ፣ ስለሚወድ ስለሚቀናሽ ደግሞ በእንደዚህ አይነት በትናንሽ ነገር ይቀናል ብዬ አላስብም። የመውደድ ቢሆንም ግን ጭቅጭቃችሁ ራሱ ክርክራችሁ ራሱ በጣም ነው ደስ የሚለው፣ እውነት ታስቀናላችሁ። እና የብሩኬ ሙዚቃ እንግዲህ ቤተሰቦች የምልላችሁ ፈልጌ ነው አሁን ገባኝ፣ አሁን ገባኝ። በቃ አትሄጂም ከኔ ሌላ አልጠረጥርሽም የሚለው ሙዚቃ ለሀይሜ የተዘፈነ ነበረ። ነገሩም ለካ ቅናት ነው። ሀይ ቡርኬ ስትቀና ግን ደስ ይልባል። እውነት በጣም ነው ደስ የሚል። በሀይሜ ብትቀናም አይገርምም። በነገራችን ላይ ግን ቢሆንም ሀይሜ እንደዛ አይደለችም። እሺ እና አትቅና፣ አይዞክ ለማለት ነው። እሺ እና ቤተሰቦች እንግዲህ ይህን ይመስላል የዛሬው ዳርዳር፣ ይሄ ነው ማለት ነው።